ዛሬ ለታመመ ሰውና ምጥ ለተያዘ ሰው ዱዓ አድርግ ነው የመጣሁት። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ሶፍዬ ትናንትና በጠጣችው መድኒት ምክንያት ሐኪም ቤት ገብታለች እንዲሁም ደግሞ ሩትዬ ምጧ መቶ ለመውለድ ወደ ሐኪም ቤት ሄዳለች ማለት ነው። ሩትዬም በሰላም ውለጂ እንዲሁም ሶፍዬም አላሙላ አፊያሽን ይመልስልሽ ማለት ነው እና ሩትዬም እንግዲህ በሰላም ወልዴሽ ደግሞ በሰላም ተገላግይ ያለው በሰላም ልጄን በእጅ አቅፍ ያለው ብለሽ ምናይሽ ያድርገን ማለት ነው። እና እናትነት መፈተኛው ሰዓት የመጥ ሰዓት ነው ይባላል ጋይስ ማለት ነው። የእናትነት ትልቅ ዋጋ የምትከፍለው የምትከፍልበት አንደኛው ወቅት የመጥዋ ወቅት ነው። ከባድ ከመሆኑ የተነሳ ማለት ነው እና በዚሁ አጋጣሚ አብርሽ እንኳንም ከጎኗ ሆነ፣ ጥሏት እንኳን ወደ ቻይና አልሄደ ማለት ነው። ምክንያቱም ቢሄድ ኑሮ አስባችሁታ፣ ስትታመሙ ምናምን ራሳችሁን ጣል የምታደርጉበት ሰው ያስፈልጋቸዋል። አሁን ሲያማት መሙጥነት ሲል ራሷን ዝም ፍልፍል የምታደርገው ነገር ያንን ባሏ ላይ ስታደርገው ባሏ ተቋቁሞ ይችላታል። ሌላ ሰው ግን ላይ ቢሆን ግን ይሰላቻል ይሰለቻል ማለት ነው። ሌላ ሰው ላይ እናንተም ደግሞ በቃ ሌላ ሰው ላይ እንዴት ራሳችሁን ዘና አድርጋችሁ ጣል ለማድረግ ወገባችሁን በደንብ እንዲደግፋችሁ እጃችሁን በደንብ እንዲይዛችሁ ምናምን የሌላ ሰው ላይ ራሱ ትፈራላችሁ። ባላችሁ ላይ ከሆነ ግን ምንም አትፈሩም። እራሳችሁ ዘና ብላችሁ እንትን ትላላችሁና እንደዚህ ማድረግ፣ እንደዚህ መሆኑ አብሪሽ ከጎኗ መሆኑ አሪፍ ነው። በዛውም ደግሞ በልጅ ምክንያት በልጅ ያሳቦ ይበላላን ጉቶ የሚባል ተረት አለ። አብሬሽ ከሐኪም ቤት ጀመረ ማለት ነው መጠጣት እና ገና ገንፎ ሆኖ ሙቁንም ትላለ ማለት ነው። እንደውም ወፍራለህ ከዚህም በላይ ደግሞ ዱባ ትሆናለህ ማለት ነው። አብሬሽ የጤና ሆፍረት ያድርግልህ። እና ደግሞ ወደ ሶፍዬ ሲሄድ ደግሞ ሶፊዬ እና ተዋዬ፣ ትናንትና በጠጣችሁ ቶፊቅ ባጠጣት መድኃኒት ምክንያት ሐኪም ቤት እንትናንትና እኮ በቃ ፉፉዬ ወደ ሐኪም ቤት ነው ይዟት የሚሄደው ምናምን እያልኩ ነበረ ማለት ነው። እና ፉፉዬ ወደ ሐኪም ቤት ይዟት ዶ ሐኪም ቤት አልነቃ ብላ በስንት መከራ ምናምን ነቃች ማለት ነው። ከባድ ነው፣ እውነት በመናገር ከባድ ነው። ጋይስ በጣም ከባድ ከባድ ነውና ሶፊዬ ጤናሽና ላይ መልስልሽ አብሽር፣ የእኔ የኔው ዳይዞሽ ማለት ነው። እና ፉፉዋ ያቸው ሲሯሯ ጥላት ማለት ነው እንግዲህ፣ አረ ትናንት የጀመረ ነው ፍቅር ነው አላለም እኮ ማለት ነው። የሶስት የሶስት አራት አመት ፍቅር ፍቅረኛው ነው አስመስሎ ሲሯሯ ጥላት የነበረው ማለት ነው። በቃ ሰው የሰው ልጅ እንዲህ ነው ልቡ ንጹህ ሲሆን እንዲህ ነው ማለት ነው እና ሲሮ አራ ጥላት ነበረ ለሶፊዬ ማለት ነው እና ቶፊቅ ለሕግ ይቅረብልን እያሉ ነው ኮመንታተሮች። በቃ እንዲሁም ደግሞ የሶፊዬ ምህቶች ፍፉም በቃ እንዴት ሶፊ እንደዚህ ያደርጋታል ቶፊቅ ለሕግ መቅረብ አለበት እየተባለ ነው። እንግዲህ ወይ ነገ የሚለቀቀው ቪዲዮ ላይ እንግዲህ ቶፊቅ በፖሊስ እየተያዘ ምናምን ይሆናል ማለት ነው። እስኪ ምና ይሆናል። ዙሮ ሁሉም ይህን ሰሞን እየተረቀቁ ያሉት ቪዲዮዎች አጓጊ ናቸው ማለት ነው። በነገራችን ላይ የሆነ ኮመንት ጽፊ አንዷ ምናለች ይመስላችሁ ሁሌ እነሱን እንደጠበቅሽ አንቺስ? ከፋ ብላ በኮሜንት ይስል ሪፕላይ ላከች። ሪፕላይ መለሰችልኝ ማለት ነው። እና እኔ እኮ የምወዳቸው ልጆች ማለት ነው። በቃ በጉጉት ነው የምጠብቃቸው። ብጠብቃቸውስ? የውነት ብጠብቃቸውስ? አሁን ፉፉ የሚጠበቅ የሚጠበቅ ልጅ አይደለም? የሚጠበቅ ልጅ ነው። ሶፊ የምትጠበቅ አይደለች? የምትጠበቅ ቶፊቅ የሚጠበቅ ልጅ አይደለም? አጓጊ ተወዳጅ ልጆች ናቸው። ሩታም እንደዛው፣ ፍቅርም እንደዛው። እኔ የምወዳቸው ማደንቃቸው ልጆች በቃ የሚያጓጓ ነገር አላቸው ማለት ነው። ለዛ ነው የምጠብቃቸው እና ብጠብቃቸው ሻመት ብጠብቃቸው ብጠብቃቸው አይሰለቸኝም። እና ብጠብቃቸውስ ደግሞ ምን ችግር አለው? ምክንያቱም አንደኛ እንኳን አይደለም በዋይፋይ በነፃና ዳታ ሞልቼ ሁሉ ጠብቃቸው እችላለሁ። ከመውደ ከመውደድ የተነሳ ፍቅር ነው ውደታ ነው። እና አንድ ሰው ስትወዱ ማለት ነው ስትወዱት እንትኑ ጠረኑን እያፈነፈናችሁ ሁሉ እንትን መንገድ የምትፈልጉበት ወቅት አለ ይባላል እና ኮቴውን ሁላ የት ነው ዛሬ የዋለው? ምሳ ያበላው የት ነው? በልተዋል ጠጥቷል? ወዴት ነው የዋለው? የት ነበር? ምን ለብሶ ነበር? በቃ እንደዚህ በቃ የምትወዱት ስለምትወዱት ሰው ስታጣሩ ስታ ምናምን እናዋሉ የምትውሉት እና እኔም ስለምወዳቸው ነው የምጠብቃቸው ማለት ነው። ስለምወዳቸው በቃ በጉጉት ነው ቪዲዮዋቸው ነው የምጠብቀው መጡ ቀሩ ኮቴ ስታ ይነቀል ማለት ነው እቤታቸው ማለት ነው። እግሬም እጄም ስልክም የሚሮጠው አስሬ ስለምወዳቸው እድገታቸውን ስለምፈልግ፣ መለወጣቸውን ስለምፈልግ፣ ትልቅ ደረጃ ደርሰው ለማየት ስለምፈልግ መፈልግ በቃላ ጥረታቸውን ማየት ስለምፈልግ መፈልግ ለስራ ያላቸውን ጥረት ማየት ስለምፈልግ መፈልግ የወደቀ ሰው እንዴት መነሳት እንዳለበት ማየት ስለምፈልግ ነው ማለት። በቃ የወደቀ ሰው ተነስቶ ጠንክሮ ጥሩ ደረጃ ላይ ደርሶ ማየት ስለምፈልግ ወደቀ የተባለ ሰው ተነስቶ ጠንክሮ ጥሩ ደረጃ ላይ ደርሶ ማየት ስለመፈልግ ነው። የምወዳቸውን ሰዎች መከታተላቸው ማለት ነውና በቃ ሁሌም ቪዲዮዋቸውን እኔ እንጃ ምንም ይልቀቁ፣ እኔሽ በቃ ምንም ቀያንኳኩ እንደኔ ራሱ ቢለቁ ማለት ነው፣ ቪዲዮ አይላቸዋለሁ ወይም ደግሞ ወይ በጉጉት ማየትም በጉጉት ነው የምጠብቀው። ዛሬ ቀያንኳኩ ቢለቁልኝ ነገ መቃ የማን ኳኩ የማን ኳኩ ቪዲዮአቸውን እጠብቃለሁ ማለት ነው። ምክንያቱም እኔ እነሱን ስለምወዳቸው ሁሌም እከታተላቸዋለሁ ወይ ማለት ነው። እና ስትወዱ ወይም ደግሞ አድናቂ ስትሆኑ ወይም ደግሞ ወዳጅ ስትሆኑ እንደኔ ሆኑ እንደኔ በቃ አላ ውድድ ውድድ ምናምኑ ማለት ነው። እና በቃ ሁሌም ቪዲዮዋቸውን መከታተል በጉት መጠበቅ ማለት ነው። በጣም እኮ ስቆይ ነው እንዲህ ሁሌ እነሱን እንዲህ የጠበቅሽ ሻንስ ከፈለችኝ ሁሌ ነው የምጠብቃቸው። እንኳን በነፃሽ ዲያታ ታሞልቸ ራሱ ማለት ነው አገር ከገባሁ ራሱ በሰላም ሀገር ለመሄድ ያብቀኝ እንጂ በዲያታ ነው መከታተላቸው መቼም አልተዋቸውም ማለት ነው። መቼም አልተዋቸውም በቃ እነሱ እኔ በቃ የምፈልገው የሆነ በቃ በቃ እኔ እንጃ አላውቅም። የሆነ ለውጥ ማማ ላይ ደርሰው ማየት የምፈልገው ቦታ ላይ ሆነው በቃ ምን እስከሚሉ ድረስ እኔ አያችዋለሁ። እኔም ለማየት ያብቃኝ እርሜና ጤና ደርስ ሰቶኝ እንጂ አልሰለቻቸውም መከታተል ለማለት ያክል ነው። እና እንደዛ ነው ያው በቃ ሰሞኑን በቃ በጣም አጓጉ ቪዲዮ እየተለቀቀ ነው እና ይህንን አጓጉ የአጓጉ ቪዲዮ በጉጉት ካልጠበቅኩኝ ዩቱብ ላይ ምን ልጠብቅ ነው ታዲያ? የምወዳቸውን ልጆች ካልተከታተልኩ፣ ወዳቸውን ልጆች በጉጉት ካልጠበቅኩ ምን ልጠብቅ ነው ጋይስ? ምን እሰራለሁ ዩቱብ ላይ? እና እንደዚህ ነው እላቸዋለሁኝ። ለዛ ነው የምጠብቃቸው ሳለመወዳቸው እና ውድ አገሬ ልጆቼ ያውዶ አድርጉ ማለት ነው፣ ለታመመውም ለእርጉዙም ለራሱም አድርጉ ማለት ነው። ለምታቁትም ለማታቁትም፣ የማናቀው ለራሱ ስንት ያልጋ ቆራኛ የሆነ ሰው አለ፣ የታመመ የማናቀው ለራሱ በምጥ ላይ ያለ ሰው አለና ለታ ለማታቁት ለማታቁትም ዶ አድርጉ ማለት ነው። ዶ አይከፋም፣ ዶ አይከፋም ማለት ነውና ዶ አድርጉላቸው። ለሩትዬም በሰላም ወልዳ ልጇን እንድትታቀፍ ሶፊዬም ደግሞ ከህክምና ና ሙሉ ጤናዋ ተመልሶላት በሰላም እምትወጣ ያድርጋት። ከህክምና ሶፊየንም ማለት ነው። እና የወላችሁኝ አንድ ህጻን ልጅ ያለ በቃ አላስወራኝ ያለ ቪዲዮ ሪከርድ እያደረግኩላችሁ ማለት ነው። እውነት አላስወራኝ ዊ ጋይስ። የወንድ ህጻን ግን በጣም ረባች ነው እንዴ! የዝች የሴትዩ ልጅ መቸም ይለያል። እኔ ሴትዩ አቅብጣው ነው ወይ ሰዎቹ አቅብጣውት ነው? እንዲያልክ ሲጀመር ሲወለድ ገና ሲወጣ ጀምሮ እኔው ነኝ ያያስኩት ግን በቃ በጣም ረባሽ ነው። ይሄ ቅድም ስረትብ የነበረው እዚህ ቪዲዮ ላይ የምታየው ስረትብ የነበረው እሱ እያበላሸው ማለት ነው። አሁን አሁን በደቂቃ ረተብ፣ በደቂቃ ገብቶ በቃ መጥ በአሁን በአንድ ግሩ ነው የሚያቆመው። የእውነት በጣም ረባሽ ናቸው መሰለኝ ወንዶቹ፣ ሴቶቹን ባላቅም እኔ ሴት እንትን ብዬ ባላቅም፣ በጣም አያርፍም። በቃ ሴትየዋን በቃ ይሄ እኔ ከልጆቼ የዚህ ልጅ ይርብሽና ገርሞኛል። ወይም የዚህ ልጅ አደማጣት በጣም ነው ይገርመኝ ምናምን ትላለች ግን የእውነት በጣም ከባድ ነው። በጣም ነው የሚረብሸው። ምንም ምን እንደገና ደግሞ ደግሞ በጣም ነው የሚወደኝ። አስሬ ነው የሚጠራኝ። አስ ከስሬ አይጠፋም። ከስር ከስሬ ቪዲዮ የምቀርጸው ወይ ለእሱ የሆነ የሚጠጣ ሀሊቡን ሰጥቼ ምናምን ነገር ያንን ጠጥቶ እስከሚጨርስ ነው ለእናንተ ቪዲዮ የምቀርጸው ማለት ነው። አለዛማ ከስሬ አይጠፋም። ከስሬ አይጠፋም ምንም ቢሆን ከስሬ አይጠፋም ማለት ነው። አንዳንዴማ አንዴማ ሀሊብ እየጠጣ ራሱ ነይ ነይ ቁጭ በይለኛል ማለት ነው። እና በቃ ከባድ ነው። እና በጣም ሴትዮይቱ ማለት ነው አንቺ ነሽ ፊት እየሰጠሽው እየሳቅሽለት ምናምን ትለኛለች። ግን እኔ ብናገረውም ብቆጣውም ሲጀመር ምንም ምንም አይመስለውም። ደግሞ እኮ አውቃ ነው ብቆጣው ወይ የሆነ ነገር በጣም ተቆጣ ወይ ነካ ባደርገው እኮ ማለት ነው ብላ በኋላ ልጅን እንደዚህ እንደዛረግሽ ብላ እኮ ልትይዘኝ ነው። ግን አሁን ላይ ምን ትለኛለች? እኔ ምንም ሰላም አለለ ልጁን አንቺ እየሳቅሽለት ነው፣ ፊት እየሰጠሽ ነው፣ እንደዚህ የተጨማለቀው ምናምን ነገር ትለኛለች ማለት ነው። ልጁ በጣም አደብ አደባ አደብ ይስጠው። የሆነት በጣም እንዴት እንደሚረብሽ ብታዩት፣ ጋይሳ እናላ ነው የሚያዞረው ብታዩት ማለት ነው እንዴው ትዕግስቴን ይስጠኝ። እሱን በሰላም አለ ያሳድገው የሆነ ነገር ወርቆበት የሆነ ነገር ካሳይሆን በሰላም አለ ያሳድገው። ለእኔም ትዕግስት ይዛኝ እንዴት እንደሚያ